ሙያውን ከችሎታው ጋር ከትህትና ጋር አብሮ ያካተተ ትልቅ ሰው ነው። ኪድስ ኢፍ አይ ካን ሜክ ኢት ኢን ዲስ ካንትሪ ኤን ቢ ሁ አይ አም ዩ ካን ሜክ ኢት ሜክ ሹር ዩ ወርክ ሃርድ። ሁላችንም የምንደክመው ልጆቻችን ትልቅ ደረጃ እንዲደርሱልን ነው። ተንክ ዩ ቬሪ ማች ፎር ዩር ዴዲኬሽን። እናመሰግናለን ብርሃን ቴሌቪዥን አዶኒያስ መንግስታናግያማበራዊ አሙ ሳምሶን ዘለቀንና ዳዊት ሲሳይን የማስብበት ዋንጫ እንዲሆንልኝ ይፈቀድልኝ። ኳስ አካዳሚ ጋር ከወላጅነትም ባለፈ አካዳሚው ጠንክሮ እንዲቆም ኮንግራጁሌሽን! በዚሁ ቀጥሉ፣ በርቱ። አገራችን ደርሰን ጎብኝተን ልጆቻችን ልምድ ወስደው ተጫውተው እንዲመጡ እግዚአብሔር የዛ ሰው ይበለኝ። ረች አኩራቸው ተገማቸው ምግሮቻችን በሆኑም ዘንብሮ ለስድስተኛ ጊዜ የሚከናወነው እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ዳኛ ሲሳይ አጠር ያለ ንግግር ያደርጉልናል። አመሰግናለሁ። ጤና ይስጥልኝ። ሲሳይ ወልደ ሚካኤል እባላለሁ። በጣም ብዙ አመት እኖረ ያለው

አንድ መቶ ሰባት የሚጠቁ ሩሞች ያሉት የሲኒየሮች ሀውስ ይከፈታል በጥቂት ወራቶች ቀጣይ ወር ይመስለኛል። አንድ መቶ ሰባት ሩም ያሉት የአዛውንቶች መኖሪያ ማለት ነው። እና አንድ ለሚኪያስ እጅጋር እናመሰግናለን። በዛ ወደ መድረክ ሸኙልን፣ ሚኪያስን ወደ መድረክ ሸኙልን። እንዴት አመሻችሁ? እኔ ምንም የተዘጋጀሁት ነገር የለም። ኪድስ ኮንግራጁሌሽን፣ በዚሁ ቀጥሉ በርቱ። እንደምን ዋላችሁ እንደምን አመሻችሁ። ስለ ትውውቁ በጣም አመሰግናለሁ። እግዚአብሔር ስትልኝ እግዚአብሔር ያክብርልኝ። በመጀመሪያ ለዚህ ለኮንግራጁሌሽን ማለት እወዳለሁ ለተጫዋቾ ወጣት ታዳጊዎች እዚህ ስለደረሳችሁ በጣም የተሰማኝን ደስታ ልገልጽላቸው እወዳለሁ። ስለ አሹ ተነግሮ የማያልቅ ታሪክ ነው ያለው። ከኛ በበለጠ ደግሞ እናንተ ወላጆች በቅርበት ደይሊ ቤዝ ስለምታውቁት ስለሱ ማንነት መግለጽ ለናንተ ለቀባሪ ያረዱት ይሆናል። በአጭሩ ግን አሹ ሙያውን ከችሎታው ጋር ከትህትና ጋር አብሮ ያካተተ ትልቅ ሰው ነው። እኛ ቶሮንቶ እሱን ከተማችን እሱን ማግኘታችን ታላቅ እድለኞች ነን ማለት ይችላለሁኝ። ኳሱም ብቻ አይደለም፣ አሹ ወጣቶቹን የሚያስ ታዳጊዎችን የሚያስተምራቸው እነሱን በስነ ምግባር የታነጹ ወጣቶችን አፍርቶልናል፣ ወደፊትም ያፈራልናል። በተለይም አሁን በባርሴሎና ከሀያ በላይ የሚሆኑ ወጣቶችን አብዛኞቻችሁ ወላዶች ከእድሜ በጣም አነስተኛ የሆኑ ልጆቻችሁን አምናችሁት ራሱ መላኩ ለእሱም ለሁላችንም ትልቅ ክብርና ኩራት ተሰምቶናል። እነዚህ ወጣቶች ከፍተኛ ቦታ እንደሚደርሳቸው ተስፋ አደርጋለሁኝ። ወደፊት አሹን ከጎኑ ቁመን ልናጠናክረው ልናበረታታውና ልንደግፈው ይገባል። ለዛሬውም ዝግጅት በመገኘቴ ደስ ብሎኛል። አመሰግናለሁ እግዚአብሔር ስለ እንደዚህ የሰበሰበን ያው ፈጣሪ እግዚአብሔር የተመሰገነ ይሁን። ዋናው ሁላችሁም ሁላችንም የምንደክመው ልጆቻችን ትልቅ ደረጃ እንዲደርሱልን ነው። እግዚአብሔር ልጆቻችንን ትልቅ ደረጃ አድርሶ ቤተሰቦቻቸውን ከቤተሰቦቻቸውም አልፈው ወገኖቻቸውን ጧሪ ያድርግልን። ፈጣሪ እድሜና ጤና ይስጠን። አገራችን ኢትዮጵያን ሰላም ያድርግልን። ልጆቻችን ናቸው፣ ሁላችንም እዚ የተሰበሰብነው ነው። ሁላችንም የምንለፋው ለልጆቻችን ብለን ነው። ስለዚህ ለልጆቻችን ዋጋ እየከፈልን ነው። ፈጣሪ አግዘን ልጆቻችን የተሻለ ቦታ ያድርስልን። በጣም በጣም በጣም ነው እምወዳችሁ፣ በጣም ነው የማመሰግነው። እግዚአብሔር አይለየን ልጆቻችንን ደግሞ ለቁም ነገር አይተን አድርሰን፣ የምርቃታቸው ቀን፣ የሰርጋቸው ቀን ዱላችንንም ይሁን ከዘራችንን ይዘን እግዚአብሔር እንዲያገናኘን እድሜና ጤናውን እንዲሰጠን በጣም መልካም ምኞቴ ነው። እወዳችኋለሁ፣ አመሰግናለሁ፣ አከብራችኋለሁ። ያው እግዚአብሔር የልጆቻችሁን ፍሬ እንዲያሳያችሁ እኛም እንመኛለን። አሸናፊ በቅርቡ ከአሸዋ ሜዳ እስከ አርጀንቲና ከዚህ ቀደም በገነነ መኩሪያ ሊብሮ ተጽፎ የነበረውን የራሱን መጽሐፍ ወደ እንግሊዘኛ እትም አሸጋግሮት በቅርቡም የመረቃ ሥነ ሥርዓቱ እንደነበረ ብዙዎቻችን የምናስታውሰው ነው። አሸናፊ ግርማ ያለፈበትን ውጣ ውረድ ታዳጊዎች ደግሞ አንብበው እንዲረዱት እንዲማሩበት ትልቅ አስተዋጽኦ አለው ብለን እናምናለን። ለማንኛውም አሸናፊ እናመሰግናለን። ጫጫታ ይሰማኛል። አክቹዋሊ ሽልማቱ ሊጀምር ስለሆነ ይመስለኛል። ለማንኛውም የመጀመሪያ ተሸላሚዎቹ የታዳጊዎች ከሰባት ዓመት የሚጀምሩት ታዳጊዎች ናቸው። አስተባባሪዎች በቀጥታ አሁን ወደ መድረክ ትልኩልናላችሁ። ይህንን የመጀመሪያውን ሽልማት ደግሞ የሚሰጥልን የክብር እንግዳችን ስንታየው ተፈሪ ነው። ስንታየው ተፈሪም በታላቅ አክብሮት ወደ መድረክ ጋብዙልን። አስተባባሪዎችም ታዳጊዎችን በተራቸው ወደ መድረክ ላኩልን። ከእናንተ ደሞ የምንፈልገው ያልተቋረጠ ጭብጨባ ነው። ምክንያቱም ታዳጊዎች ናቸው፣ ሽልማት ሲሸለሙ የእናንተን ሞራል ድጋፍ ማየት ይፈልጋሉና የእናንተ ጭብጨባ እንዳይቋረጥ። አስተባባሪዎች ዝግጁ፣ ትራስ ዝግጁ። እሺ ጭብጨባቹ ያንሳል። ሁሉንም እንቀጥላለን ከሰዓታችን ለመቆጠብ ያክል ሁሉንም ተራ በተራ ተወስዱናላችሁ። ደከማችሁ እንደ ገና ከመጀመሩ አጨብጭቡላችሁ እ የልፋታቸው ውጤት ነው እና ታዳጊዎች ናቸው። ከዚህ በኋላ ገና ብዙ የሚሰሩት ስራ አለ፣ ብዙ ነገር ይጠብቃቸዋል። ስለዚህ እናንተ ደግሞ ድጋፍ ወሳኝነት አለው። ይሄ ለእነሱ ትልቅ ሚሞሪ ነው። ልክ አልፎ ፎቶን ሲመለከቱት ለካ በዚህ ጊዜ የሚለው ነገርም ትልቅ ነገር ነው እና የእናንተ ድጋፍ ያስፈልጋቸዋል ብራቮ

ከእስከ 13 ዓመት የእድሜ ክልል ያሉ ታዳጊዎች ናቸው፣ ሽልማታቸውን እዚህ መድረክ መጥተው የሚቀበሉት። ይህን ሽልማት ደግሞ የሚያበረክትላቸው የሞፈር ኮፊ ባለቤት ሚልኪያስ ተፈራ ነው። ሚልኪያስን በታላቅ አክብሮት ወደ መድረክ ሸኙልን። ሞቅ አርጉላች። የእርግባ ሞራ እያላች ብራቮ

ዋጋውን ታላቅ አክብሮት ወደ መድረክ ጋብዙልኝ። ብዛየው አመሰግናለን። እሺ አሁን ሽልማት እንጀምራለን። ቀደም ሲል እንዳልኳችሁ ስፔን ባርሰሎና ድረስ ተጉዘው እጅግ በጣም ጠንካራ የሚባለውን ስልጠና ተከታትለው ስልጠና አግኝተው የመጡ ታዳጊዎች ይሸለማሉ። የመጀመሪያው ልክ ስም ስጠራ እናንተ በሞራል ታግዙኛላችሁ። የመጀመሪያ ተሸላሚ አርሴማ ፈለቀ ዲጄ በዛው ሙዚቃ ገባ ወጣ እያረክልን የሆነ ሞቅ ያለ ሙዚቃ ሞቅ ታደርግልናለች። እሺ አርሴማ ፈለቀ ከሌለች በተወካይም ውሰድ ትችላለች አለች። እዴ አርሴማ እባክሽን ሞራል ስጡን፣ ለአርሴማ እየመጣሽ ነው አርሴማ ፈለቀ በስፔን ባርሴሎና በነበረው የታዳጊዎች ስልጠና እሺ፣ ሽልማቷን ሰርተፊኬት እየተቀበለች ትገኛለች። አርሴማ እናመሰግናለን። አርሴማ እናመሰግናለን። እሺ ኤልያብ ብሩክ እንቀጥላለን። ኤልያብ ብሩክ ኤልያብ ብሩክ ኤልያ አራ ጨብጭውለት። ለኤልያብ ስፔን ባርሰሎና ድረስ ተጉዞ በጣም ጠንካራ ሥልጠና ወስዶ የመጣ ታዳጊ ነው። ነገ በትልቅ ደረጃ እንጠብቀዋለን። ለኤልያብ ብራቮ! ኤልያብ ኮንግራቹሌሽን። ቀጣይ ተሸላሚ ታዳጊ ናታን ኤልያስ፣ ናታን ኤልያስ። ሞራል ስጧቸው ለታዳጊዎች። ቀጣይ ታዳጊ አዶንያስ መንግስተአብ፣ አዶንያስ መንግስተአብ እናመሰግናለን። ቀጣይ ተሸላሚ ታዳጊ የአዲኤል ሰመረ የአዲኤል ሰመረ የአዲኤል ሰመረ። እባካችሁ ጭብጨባችሁ አይቋረጥባቸው። ላስቸግራችሁ ታዳጊዎች ናቸው። የእናንተ ሞራል ያስፈልጋችኋል። እዝራ ዳዊት እዝራ ዳዊት። ያዕቆብ አለሙ ጃኮብ አለሙ ጃኮብ አለሙ እየመጣ ነው፣ በጭብጨባ ተቀበሉት። የምስክር ወረቀቱን ከእለቱ የክብር እንግዳችን አንጋፋው ጋዜጠኛ ብዙየ ዋጋው እጅ እየተረከበው ይገኛል። ቀጣይ ተሸላሚያችን ካራስ ማሩ ካራስ ማሩ። እሺ የለም ሌላይ። አሎኒ አብ አንዴ አሎኒ አብ አንዴ። ቆንጆ ማስታወሻ ፎቶም እያስቀራችሁላቸው ነገ መለስ ብለው ሲመለከቱት ይህን ፎቶ በጣም እንደሚደሰቱበት ምንም ጥርጥር የለውም። ቀጣይ ተሸላሚ ታዳጊ ዮሴፍ ሙሉጌታ ዮሴፍ ሙሉጌታ። ቀጣይ የተሸላሚ ታዳጊ ናታን ሀብታሙ እሺ ሳሙኤል ዮሐንስ፣ ናታን እየመጣ ነው። ሞራል ስጡልን። ናታን ወልደስላሴ ስፔን ባርሰሎና በነበራቸው ቆይታ አመርቂ ውጤት ካስመዘገቡ ታዳጊዎች መካከል ተለይቶ ነው ይህ ምስክር ወረቀት እየተበረከተለት የሚገኘው። ሌላው ዮአታም ግርማ፣ ዮአታም ግርማ፣ ዮአታም ግርማ የው አታም ግርማ ያው የአሸናፊ ግርማ ልጅ ነው። የአባቱ ልጅ ነው። እናመሰግናለን። ነገ በትልቁም ነገር እንጠብቀዋለን። ኢሳቅ ፍቃዱ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ለታዳጊዎች ደመቅ ያለ ጭብጨባም ሞራልም በደንብ ስጡልን፣ ያስፈልጋቸዋል። ብሩክ ዳዊት ናይስ አራ አንድ ለዚች ቆንጅዬ ታዳጊ ሞራል ስጡልን። ቦታ ታዳጊዎች ስልጠና ሲኖራቸው ሽልማት ሲኖራቸው በየትኛውም መድረክ ሰለቸኝ ደከመኝ ሳይል ካሜራውን አንግቦ ሁሌም ስመለከተው በጣም ምኮራበት የኔ ደግሞ የሙያ አባቴ ብርሃን ቴሌቪዥን እጅግ በጣም ነው ምኮራብ። በጣም ነው የምናመሰግ ነው ብርሃን ቴሌቪዥን በሚዲያው ዘርፍ ቶሮንቶና አካባቢ ላይ በጣም እናመሰግናለን ብርሃን ቴሌቪዥን። በእውነቱ ከሆነ እግር ኳስ ተጫዋች አላቅም። ዋንጫ የመጀመሪያ ነው። እስቲ አንድ ሞቅ ያለ ጭብጨባ። አንድ ሁለት ቃል መናገር እፈልጋለሁ። በተለይ በኖርዝ አሜሪካ በካናዳ የምትኖሩ ኢትዮጵያውያኖች የመጀመሪያ ስራችሁ መሆን ያለበት የልጆቻችሁ ጉዳይ ነው። ዛሬ ይሄንን አክብራችሁ ስለመጣችሁ እኔም እንደ ብርሃን ቴሌቪዥን ከልብ ከልብ አመሰግናለሁ። በተለይ ደግሞ አሸናፊ መቼም፣ አንዳንዴ ሰው ሲሰደድ ይደብረሃል። እንኳን ወደ ካናዳ በሰላም መጣ። ይሄ ሁሉ ልጅ ማን ይጠብቅልን ነበረ? እና በጣም ነው የማመሰግነው ይሄንን ይሄንን ዋንጫ ዛሬ የዛሬ ዓመት እዚህ ጋር ተቀምጠው የነበሩ ሳምሶን ዘለቀንና ዳዊት ሲሳይን የማስብበት ዋንጫ እንዲሆንልኝ ይፈቀድልኝ። በጣም ምንወዳቸው ምናከብራቸው ጓደኞቻችን ወንድሞቻችን ነበሩ። የነሱ ጊዜ ፈጠነና ዛሬ በህይወት የሉም። አመሰግናለሁ ሁላችሁንም አመሰግናለሁ። ቴንኪ ዩ ብሬ። እናመሰግናለን ለምትሰጠን አገልግሎት እጅግ አርገ እናመሰግናለን። ቀደም ስራ እጅግ አርገን ነው የምናመሰግናት። ሙሉ ወርቅ ሽፈራው፣ ሙሉ ወርቅ ሽፈራው ከአሸናፊ ግርማ እግር ኳስ አካዳሚ ጋር ከወላጅነትን ባለፈ አካዳሚው ጠንክሮ እንዲቆ የሚጠበቅበትን ስራ ሰርቶ እንዲያሳይ ትልቅ ኃላፊነቷን የት ተወጣች ትገኛለች። ሙሉ ወርቅን እጅግ አድርገን እናመሰግናለን። ኔክስት መንዝ ያው የኢንዶር ፕራክቲስ እንጀምራለን። አሳውቃለሁኝ በቴክስት ሚሴጅ። እግዚአብሔር ከፈቀደ ደግሞ እንዲሁ እንደተሰበሰብን አገራችን ደርሰን ጎብኝተን ልጆቻችን ልምድ ወስደው ተጫውተው እንዲመጡ እግዚአብሔር የዛ ሰው ይበለኝ። እንዲህ በፍቅር ስላየዋችሁ ስላገኘዋችሁ ደስ ብሎኛል። ካጠገባችንም የሄዱት መንግሥተ ሰማያትን ያውርስልን። እግዚአብሔር አይለየን። መድኃኒዓለም፣ መድኃኒዓለም ዕድሜና ጤና ይስጠን። በጣም ወዳችኋለሁ። ደስ ብሎኛል። ደስ ይበላችሁ። በጣም በጣም ነው ወዳችሁ። አመሰግናለሁ።

ሞቅ ደመቅ ያሉት የሰመር ወራት መጥተዋል። ለሰርግ፣ ለቀለበት፣ ለግራጁዌሽን፣ ለክርስትናና ሌሎች ኦኬሽኖች ፎቶግራፍና ቪዲዮዎችን ደረጃውን በጠበቀ ሁኔታ በተመጣጣኝ ዋጋ እንሰራለን። ቢኤምኤችቢ ስቱዲዮ ከብርሃን ቴሌቪዥን ስርጭታችን በተጨማሪ የፎቶና ቪዲዮ ሥራን እናከናውናለን። ቢኤምኤችቢ ፎቶግራፊና ቪዲዮግራፊ፣ በቶሮንቶና አካባቢው ያግኙን። ስልክ ቁጥራችን 647 887 1241 ነው። ቢኤምኤችቢ ፎቶግራፊና ቪዲዮግራፊ